በሽታ በጣም አስቀያሚ በሽታ ነው። ሰውን ከማህበራዊ አገልግሎት ወይም ደግሞ ከማህበራዊ ከህብረተሰቡ የሚያገለው ነው አይደለ? የሚያሳፍረው ነው። ያ ነገር እንዳይኖር ዲግ ማድረግ መቻል አለብን፣ ማውጣት መቻል አለብን። የአድቮኬሲ ስራዎች ተሰርተዋል። ቀጣይ የሚሰሩ የስልጠናና የአድቮኬሲ ስራዎች አሉ። እነዛን ተጠቅመን አንድም ሰው መቅረት የለበትም። ይህንን ሁላችንም በውስጣችን ይዘን እኛም እናግዛለን። ኢቨን ሳይኖር እኮ እኛ በራሳችን ሳፋዎችን ገዝተን ሳሙናዎችን ገዝተን አውርደናል፣ ከዚህ ኮሚትመንት ወስደን ማለት ነው እና አሁንም ይህን ኮሚትመንት እንወስዳለን እ እናግዛለን እስከታች ድረስ እንዲኖር ማለት ነው። እና እነዚህ ሰዎችን መታደግ መቻላለን። በአብዛኛው ቁጣ ብሎ የሚያስባል ሆን ነገር ተፈጠረብኝ ብሎ የሚያስባል። ስለዚህ ይሄን እንዳይኖር አዲስ ኬስ ካለ ይህንን ቼክ እናደርጋለን አዲስ የሚኖር ኬስ ካለ ለምሳሌ የሚሊዮች የሚያስፈልጉት ለነዛ ኤምቢዲ ኦልሬዲ በስታንዳርዱ መሰረት አውቀቷል በእነዚህ ወረዳዎች እነዚሁ ይሄ ደግሞ አራቱ መዋቅሮች የተሻለ ኦፖርቹኒቲ አግኝተዋል። ላምፕሮ ላይ፣ ጦራ ላይ፣ ሳንኩራ እና ለምድብ የተሻለ ኦፖርቹኒቲ አግኝታችኋል። ይሄ ሰፖርት አለ። ቀጣይም የድጋፍ ሀይክትል ሰፖርቶች ይኖራሉ። ይህንን አጋዳኝ ተጠቅመን ከነዚህ ከማይደገፉ መዋቅሮች ደግሞ የተሻለ ነገር መስራት መቻል አለብ እነዚህ ሰዎች አውጥተን በፕላኑ መሰረት የሞርቢዲቲ ማኔጅመንት ማግኘት መቻል አለባቸው ይሄ ትልቁ ስራችን ነው ይሄን ልናደርግ ደግሞ የምንሰራቸው ስራዎች በየደረጃው ሊደረጉ አመራሩን ግንዛቤ መፍጠር ሌላው የጤና ትምህርት መስጠት ሄልዝ ኤዱኬሽን እና ኮሚኒቲ ኤንጌጅመንት የሚባለው ህብረተሰቡን ማሳተፍ መቻል አለ ይህ ትልቁ ስራችን ነው የሚሆነው ከዛ የኛ ትልቁ ነገር ሞርቢዲቲ ማኔጅመንቱ በቃ እያንዳንዱ እነዚህ ግለሰቦች በደንብ በክህሎት ደረጃ አውቀውት እንዲሄዱና ኬሱ አሳሳቢ እስከማይሆን ደረጃ በግለሰብ ደረጃ ማድረስ ነው። ይህን እናደርጋለን። አመሰግናለሁ አባያ ዋለ እባላለሁ የሆሊስቲክ ሪሊፍ ኦርጋናይዜሽን ኤክስኪዩቲቭ ዳይሬክተር ነኝ። እንግዲህ የሆሊስቲክ ሪሊፍ ኦርጋናይዜሽን ይሄን ፕሮጀክት ለመስራት ወደ ስልጤ ዞን ሲመጣ ከናፓ ናሽናል ፕሮዶክስ አክሽን ኔትወርክ የሚባል ፈንድ ወይ ደግሞ ድጋፍ አግኝቶ አራት ወረዳ ላይ ነው ፕሮጀክቱ ዲዛይን የተደረገው ወይ ደግሞ የተቀረጸው በሳንኩራ፣ ላንፍሮ፣ አለም ገበያ ታውንና ጦራ ከተማ የከታ መስተዳደር ወረዳዎች ላይ ነው የተቀረጸው። ይሄም እንግዲህ ዋናው አላማው ምንድን ነው? በተለያዩ ምክንያት በተለይ ደግሞ በእግራቸው ማህደረ ቆለጣቸው፣ እጃቸው፣ ጡት አካባቢ እብጠት የሚያስከትል በሽታ አለ። ይህን እብጠት ሊያስከትሉ ይችላሉ ተብሎ የሚገመቱት የፖዶኮኖሲስ የሚባል እንደዚሁ ደግሞ ሊምፋቲክ ፊላሪያሲስ የሚባል በሽታዎች አሉ። እነዚህ ላይ እንግዲህ ግንዛቤ አንደኛ ግንዛቤ ለመፍጠር ነው። ይህን ግንዛቤ ለመፍጠር እንግዲህ እንደ እቅድ መጀመሪያ ከሚመለከታቸው የመንግስት አካላት ጋር የአንድ ቀን ወርክሾፕ አዘጋጅተን የሚመለከታቸው ከተለያዩ የመንግስት ሴክተር ወይ ደግሞ የመንግስት ስቴክሆልደሮች የተሳተፉበት ለአንድ ቀን ሁሉም የግንዛቤ ማስጨበጫ ስራ ተካሁኗል። ይህን በማስከተል ደግሞ እንግዲህ ፕሮጀክቱ ሲቀረጽ የተቀመጡ ሊሰሩ ይገባሉ ተብለው የተቀመጡ ስራዎች አሉ። ከዚህ ውስጥ አንዱ ይህን ስራ ለመስራት ለመስራት የሚያስፈልጉ የሰው ኃይል አለ። ይህን የሰው ኃይል ደግሞ እንግዲህ የሚሰራው ጤና ጣቢያን፣ ጤና ኬላና ሆስፒታል ደረጃ ነው። እንግዲህ አንዱ ይሄን ለማድረግ ደግሞ የጤና ባለሙያው መሰልጠን አለበት፣ ወይ ደግሞ ግንዛቤ ማግኘት አለበት። ይሄም እንግዲህ የሶስት ቀን ትሬኒንግ የተያዘው ከጤና ጣቢያ ለተውጣጡ ከሆስፒታል፣ ከወረዳ ጽፈት ቤት እንደዚሁም ደግሞ ከዞን የሚመለከታቸው አካላት ተጋብዘው ለሶስት ቀን 11 እስከ 13 ወይ ደግሞ የከሰኔ 11 እስከ 13 በሁለት እንደ ግርግራ አቆጣጠር ሲሰጥ የነበረ ነው። ይህም እንግዲህ የሚመለከት አካላት ተሳትፈውበት ዛሬ እንግዲህ የዞን ኃላፊው በተገኘበት የመዝጊያ ንግግር ተደርጎ የሚያስፈልጉ ለፕሮጀክቱ ግብዓቶች ተገዝተው ወደ ለጤና ጣቢያዎች በተለይ ደግሞ ፕሮጀክቱን የምንከታተልበት የሬጂስትሬሽን ቡክ እንደዚሁ የትምህርት ማስጨበጫ ቁሳቁሶችም ምንም ተጨምሮ ለትሬኒንግ የመጡ ሰዎች ወስደው ይሄዳሉ ማለት ነው። ምናልባት አሁን ወረዳዎች ሲመረጡ በሽታው የተስፋፋበት ወረዳ ነው ወይስ እንዴት ነው? ይዙ ማለት ወረዳዎች ሲመረጡ ምንን ታሳቢ የተደረገው? እንግዲህ የተመረጡት ሰርቪስ ማፒንግ ወይ ደግሞ የዳሳ ጥናት ተካሂዷል በናሽናል ፕሮዶክት አክሽን ኔትወርክ እና ከጤና ሚኒስቴር ጋር መተባበር ማለት ነው። እንደዚሁም አጋር ድርጅቶች ጋር ተካሂዷል። ይህም እንግዲህ በሽታው የት የት ወረዳ ላይ ነው የተስፋፋው የሚል ነው። ስለዚህ በብዛት እነዚህ አራት ወረዳዎች ላይ ኬዙ በሽታው አለ ማለት ነው ለምሳሌ እኛ እንደ እቅድ የማህደር ቁርጥ ወደ ስልሳ ሰዎች ላይ ታቅዷል። እነዚህም ደግሞ እንግዲህ በየወረዳው በቁጥር ተቀምጠዋል ማለት ነው። ስለዚህ በሽታው በተለይ በበሽታው የተሰራጨባቸው ክልል ወረዳዎች ተብለው የተመረጡ ሌላ ወረዳዎቹ ሊኖሩ ይችላሉ። አሁን ከዞን እንደሰማ ነው ግን ለኛ ለፕሮጀክት ከፕሮጀክት እነዚህ ወረዳዎች በጣም ተደራሽ መደረግ አለባቸው ተብለው ከተቀመጡት ወረዳዎች የተመረጡ ስለሆኑ ነው ማለት ነው። ምናልባት ይህ በሽታ ሌላ ተጓዳኝ በሽታ ያስከትላል ብለው ያስባሉ። ወይም እንግዲህ ይሄ በሽታ ምንድነው ዋናው ግንዛቤ ማስጨበጫ የተሰጠው ኔግሌትድ ወይ ደግሞ ትኩረት ያልተሰጣቸው ካልተሰጣቸው በሽታዎች አንዱ ነው ማለት ነው። ይሄንን ስንል ምንድነው በባለው ሙያም ቢሆን በህብረተሰቡ ዘንድ ከዘር ወደ ዘር ከግንዛቤ ማንጠራ ብዙ መከላከል እየተቻለ እንደዚሁም ደግሞ ህክምና ማግኘት እየቻሉ ይሄ ከዘር ነው የእግዚአብሔር ቁጣ ነው ብለው በራሳቸውን በመገንዘብ ወደ ጤና ጣቢያ አይሄዱም፣ ህክምናም አለው ብለው አያስቡምና ያንን ግንዛቤ እንዲያገኙ የማድረግ ነው። ሌላው እንግዲህ ይሄ በሽታ አንድ ሰው ከተያዘ ስቴቶች አሉት ወይም ደረጃዎች አሉት። ስለዚህ ያ ደረጃ ደግሞ እንግዲህ በተለይ ቀድመን ህክምና ካልተገኘለት ሰውየውን ከስራ ከመከልከል እንደገና ደግሞ ከህብረተሰቡ እንዲለይ ያደርጋል። እንደዚሁም ደግሞ ወደ ድህነት ነው መጨረሻው፣ ድህነት ሊያስከትልበት ይችላል። ለምን ሰውየውን እንዳይንቀሳቀስ ያደርገዋል፣ ያረገዋል፣ የማህበራዊ ስራዎችን እንዳይሰራ ያደርገዋል። ይህን ካልሰራ ደግሞ ዞሮ ዞሮ የአገር ሸክምና ራሱንም ለድህነት ይዳርገዋል ማለት ነው። ስለዚህ ብዙ በአግባቡ ህክምና ካልተደረገለት መጨረሻው ሰውየው ወደ ራሱን የማግለል ህብረተሰብ ደግሞ እርሱን እንዲያገለው ከዛም ደግሞ የቀነቀን ዕለታዊ ስራዎችን መስራት እንዳይችል እና የተመሳሰሉትን የተጓዳኝ ለተጓዳኝ ነገሮች ሊዳርገው ይችላል ማለት ነው። ስሜ ንበላ ሽፋ ይባላለው። ከጦራ መጀመሪያ ደረጃ ሆስፒታል ከተምላላሽ ህክምና ክፍል ነው የመጣሁት። የዛሬ ስንተላ ትልቅ ግንዛቤ ያነሳንበት ነው። ኢቨን እንኳን በማህበረሰቡም ጭምር ሳይሆን ጤና ባለሙያዎችንም የግንዛቤ የአመለካከትም ችግር የነበረበትን እኛም ዛሬ ብዙ ነገር ተምረን ይህንን ሚስ አንደርስታንዲንግም ጭምር ዛሬ የቀረፈልን ስልጠና ወስደናል ማለት ነው። ምናልባትም ያገኘን እውቀት ከበቂ በላይ ነው የሚል ሀሳብ አለኝ። ቀጣይ ወደ ማህበረሰቡ ወርደን ትልቅ ስራ፣ ትልቅ ለውጥ ልናመጣ የምንችልበትን ግንዛቤ ይዘናል። ከዚህ ጋር ተያይዞ ምናልባት በማህበረሰባችንም ከዚህ በሽታ ጋር ተያይዞ ሰፊ ያልሆኑ ውዥንብሮች ይነሳሉና የፈጣሪ ቁጣ ነው በሚልም የሚነሱ ሚስንደርስታንዲንጎች አሉ እነኚህን ወርደን ወደታች ወርደን ሌሎችንም የጤና ባለሙያዎች ማህበረሰቡንም ግንዛቤ በመፍጠር ይሄንን በሽታ ከዞናችንም ኢቨን እንደ ሀገርም ይሄንን በሽታ ለማስወገድ ሀላፍትናችንን እንዋጣለን የሚል ሀሳብ ነው ያለኝ። ከግንዛቤውም ባሻገር ደግሞ ምናልባት እነኚህ ሰዎች እቤት ተሸፋፍነው ተኝተው ማንም እንዳያቸው ሆነው ነው ተደብቀው ነው የሚኖሩት እና ይህንን ቤት ለቤት ሂደን ሌሎቹንም በተለይ ቀበሌ ላይ የቀበሌ የልማት ህብረት መሪዎችንም ጭምር አነቃንቀን እነኚህን ሰዎች ወደ ጤና ተቋም እንዲመጡ የማድረጉን ስራ በእኛም በኩል ግንዛቤውን በደንብም ስለያዝን፣ ሌሎችም ባለሙያዎች ይህንን ግንዛቤ ወስደው እኛ የወሰድነውን ግንዛቤ ወደ ታች አውርደን ሰዎችን ወደ ህክምና የምናበጣበትን ሂደት እንከተላለን፣ የሚል ሀሳብ ነው ያለኝ። በእኔ በኩል ምናልባት የአሪፍ አጋጣሚ ነው የሚል ሀሳብ ነው ያለኝ። ሲሜ ኢክማን ውሪ ይባላል። ያው የመጣሁት ካለም ገበያ ከተማ አስተዳደር የኤንቲዲ ፎካል ነኝ። ያው ስልጠናው በጣም አሪፍ ነው። ከዚህ በፊት እንደዚህ አሁን በተለይ እንደዚህ አይነት እግር እብጠት ያላቸው ሰዎች በተለይ በማህበረሰቡ ውስጥ እንደዚህ በተለይ በዘር በእግማን በእንደዚህ አይነት ነገሮች ይመጣል ብሎ የሰው የሚያስብ የነበረውን ይህ ስልጠና ይቀርፋል ቢያስባል በተለይ አሁን እስካሁን ስልጠና የሰጡን ስልጠና ከኛ እኛም፣ ከዛ በፊት እንደዚህ አሁን በቃ መድኃኒት የለው እንደዚህ የሚል ነገሮች ይስተዋላሉ አብዛኛው ጊዜ ከህብረተሰቡ ጋር ማለት። አሁን ይሄ ስልጠና ያንን ይቀርፋል ብዬ አስባለሁ። በእኔ ግንዛቤ አሪፍ ነው። ቀጣይ ሄደን ከዚህ ከስልጠና በኋላ ያሉ ነገሮችን ለህብረተሰቡ፣ ለሃይማኖት አባቶች አጠቃላይ ውስጥ ላሉ ሰዎች ሄደን ግንዛቤ ፈጥረን እነዚህ በቤት የቀሩ አብዛኛው ጊዜ አሁን ከህብረተሰቡ ተገልለው እግራቸው በጣም አብጣው ኢቭን አሁን ሱሪ ለማድረግ ራሱ በጣም የሚቸገሩ አንዱ እግር በጣም አብጦ አንዱ እግር ልዩነት ከሁለቱ እግር ልዩነት ከመፍጠሩ አንጻር ቤት ይቀሩ ብዙ ሰዎች ማለት ነው። ስለዚህ እነዛ ሰዎች መጥተው ይህንን ያው ህክምና ይሄንን የተሰጠን ስልጠና ሄደን ቀጥታ በዛ ሰዎች ተግባራዊ አድርገን ሌሎችም እንደዛው መጥተው ያንን አይተው ራሳቸው ኬር እንዲያደርጉ የማድረግ ስራዎች እንሰራለን። አብዛኛው ጊዜ አሁን ብዙ ሰዎች አሉ እንደዛ አይነት ሰዎች ማለት ነው፣ ግን ህክምና የለውም የትም ብንሄድ። አሁን እንዲንም የሚሉ ግንትኖች አሉ ሰው ማለት ነው። ስለዚህ ያንን ነገር ሄደን ለህብረተሰቡ ግንዛቤ ፈጥረን ያሉትን መጥተው ያንን ህክምና አግኝተው በተሰጣን መሰረት የሄደን እኛም ለጤና ክስቲኖት፣ ለሃይማኖት አባቶች፣ ለቀበሌ ሊቃመሮች፣ ለነዚ ሁሉ ኦሪየንቴሽን ሰጥተን እኛም ደግሞ ያንን የተከታተን ክትል እያደረግ እነዚ ሰዎች ወደዚህ ወደ ማህበረሰቡ መጥተው ተቀላቅለው ያሉሁን በተለይ አብዛኛውን ጊዜ ስራ አንሰራም በቤተሰብ የተገለሉ በማህበረሰብ የተገለሉ በአካባቢ ተገለው ቁጭ ያሉ ሰዎች አሉ። እነዛ ሰዎች ህይወታቸውን እንዲቀጥሉ መተው ከህብረተሰቡ መስራት እንደሚችሉ ያንን ሁሉ ይቀርፋል ማለት ይሄኛው ስልጠና በጣም አሪፍ ነው ብዬ ነው ማስበው።